ዛሬ ኢየሱስ ክርስቶስ በሞተ በሦስተኛው ቀን የተነሳበት ቀን የሚከበርበት የትንሣኤ ቀን ቅዱስ በዓል ነው። በብሉይ ኪዳን ታሪክ የትንሣኤ ቀን የበኩራት ስጦታ በዓል ቀን ተብሎ ይጠራ ነበር። ልክ የበኩራት ስጦታ ቀን ሁልጊዜ ከሰንበት ማግስት እንደሚከበር ሁሉ በአዲስ ኪዳንም በክርስቶስ የተነገረው ትንቢት እንደሚፈጸም ካንቀላፉት መካከል በእሁድ ቀን ሲነሳ ማየት እንችላለን። ዛሬ የብሉይ ኪዳን የበኩራት ስጦታ ቀንና የትንሣኤ ቀን በሚል ርዕስ የእግዚአብሔርን ቃል አብረን እናትና በብሉይ ኪዳን የትንሣኤ ቀን እንዴት እንደተከበረ ለማየት ዘሌዋውያንን ምዕራፍ ሃያ ሦስት እንመልከት። ዘሌዋውያን ምዕራፍ ሃያ ሦስት ቁጥር አንድ እንመልከት። እግዚአብሔር ያሕዌ ሙሴን እንዲህ አለው። ለእስራኤላውያን እንዲህ ብለህ ተናገር የተቀደሱ ጉባኤዎች ብላችሁ የምትዋጋቸው የተመረጡ የእግዚአብሔር ያሕዌ በዓላት እነዚህ ናቸው። እግዚአብሔር ስለ ሳምንታዊው የሰንበት በዓልና እንደ ፋሲካ የቂጣ በዓልና የበኩራት ቀን የመሳሰሉ ዓመታዊ በዓላትን ገልጿል። ዛሬ የምናከብረው የትንሣኤ ቀን በብሉይ ኪዳን የበኩራት ስጦታ ቀን ጋር ይመሳሰላል። ወደ ቁጥር ዐሥር እንሂድ። ቁጥር ዐሥር እንመልከት። ለእስራኤላውያን እንዲህ ብለህ ተናገር። እኔ ወደ ምትሰጣችሁ ምድር ገብታችሁ መከር በምትሰበስቡበት ጊዜ ከሰበሰባችሁት እህል የመጀመሪያውን ነዶ ለካህኑ አቅርቡ። ነዶ ተቀባይነት እንዲያገኝላችሁም በእግዚአብሔር ያህዌ ፊት ይወዘውዘው። ካህኑ ነዶውን የሚወዘውዘው በሰንበት ቀን ማግስት ነው። በብሉይ ኪዳን በዓሉ የበኩራት ስጦታ ቀን ተብሎ ይከበር ነበር። ስሙም የመጀመሪያውን ነዶ የማቅረብን ትርጉም ያሳያል። የበኩራት ስጦታ ቀን መከበር ያለበት ከሰንበት ማግስት ማለትም እሁድ ነው። በየዓመቱ የፋሲካ በዓልና የቂጣ በዓልን ተከትሎ የሚመጣው እሁድ የበኩራት በዓል ቀን ነበር። ቁጥር አስራ አንድን እንደገና አመልከት። ነዶ ተቀባይነት እንዲያገኝላችሁም በእግዚአብሔር ያህዌ ፊት ይወዘውዘው። ካህኑ ነዶውን የሚወዘውዘው በሰንበት ቀን ማግስት ነው። ነዶውም በምትወዘውዙበት ቀን እንከን የሌለበትን የአንድ ዓመት ተባዕት የበግ ጠቦት የሚቃጠል መሥዋዕት እንዲሆን ለእግዚአብሔር ያህዌ አቅርቡ። ከዚህም ጋር ለእግዚአብሔር ያህዌ በእሳት የሚቀርብ ሽታውም ደስ የሚያሰኝ እንዲሆን ሁለት እስረኛ የኢፍ መስፈሪያ በዘይት የተለወሰ የላመ ዱቄት ለእህል ርባን፣ አንድ አራተኛ ሂን መስፈሪያ የወይን ጠጅ ለመጠጥ ርባን አቅርቡ። ስጦታውን ለአምላካችሁ ኤሎሂም እስከምታቀርቡበት እስከዚያ ቀን ድረስ እንጀራም ቢሆን ሎ ወይም እሸት አትብሉ። ይህም በምትኖሩበት ስፍራ ሁሉ ለሚመጡት ትውልዶች የዘላለም ስርጠት ነው። በአዲስ ኪዳን የምናከብረው የትንሣኤ ቀን በእርግጥም የበኩራት ቀን ነው። እግዚአብሔር ከፋሲካና ከቂጣ በዓል በኋላ የሚከበር በዓል እንደሆነ ገልጿል። የመጀመሪያው የእህል ነዶ በመወዝወዝ ርባን ለእግዚአብሔር ይቀርብ ነበር። በዚያም ነዶውን በእግዚአብሔር ፊት ይወዘወዛል። የመጀመሪያው እህል በእግዚአብሔር ዘንድ ተቀባይነት ያለው መባ ሆኑ የሚቀርብበት በዓል ነበር። ወደ ዘጸአት ምዕራፍ 14 ቁጥር 21 በመሄድ የዚህን በዓል አመጣጥ እንመልከት። እስራኤላውያን ከግብፅ ከወጡ በኋላ ቀይ ባህርን እስኪሻገሩ ድረስ ብዙ ችግር ገጥሟቸው ነበር። በመጨረሻም በሰንበት ማግስት እሁድ ጎህ ሲቀድ የቀይ ባህርን በደህና ተሻገሩ። በዘጸአት ምዕራፍ 14 ላይ የሚያሳድደው የግብፅ ሰራዊት በውሃ ውስጥ የተዋጠበት ትዕይንትም አለ። ለዚህም ነው እግዚአብሔር የበኩራትን ቀንን ያቋቋመው። ስለዚህም በየዓመቱ ይህን ክስተት አይረሱም። ቁጥር 21ን መልከት። ሙሴ እጁን በባሕሩ ላይ ዘረጋ። እግዚአብሔር ያህዌ ሌሊቱን በሙሉ ብርቱ የምሥራቅ ነፋስ አስነስቶ ባሕሩን ወደኋላ በማሸሽ ደረቅ ምድር አደረገው። ውኃውም ተከፈለ። እስራኤላውያን ውኃው በግራና በቀኝ እንደ ግድግዳ ሆኖ በየብስ በባሕሩ ውስጥ ከለፉ። ግብፃውያንም አሳደዷቸው። የፈርዖን ፈረሶች፣ ሰረገሎችና ፈረሰኞች በሙሉ ተከትለዋቸው ወደ ባሕሩ ገቡ። ሲነጋጋም እግዚአብሔር ያህዌ በእሳትና በደመና ዐምድ ሆኖ የግብፃውያንን ሰራዊት ልል ተመለከተ። በግብፃውያን ሰራዊት ላይም ሽብር ላከባቸው። መንዳት እንዳይችሉም የሰረገላዎቹን መሽከርከሪያዎች አላለፈባቸው። ግብፃውያኑም ከእስራኤላውያን እንሽ እግዚአብሔር ያህዌ ግብፅን እየተዋጋላቸው ነው ኩ አሉ። ከዚያም እግዚአብሔር ያህዌ ሙሴን፣ ውሃው ግብፃውያን ሠረገሎቻቸውንና ፈረሰኞቻቸውን ተመልሶ እንዲሸፍናቸው እጅህም በባሕሩ ላይ ዘርጋ ኩ አሉ። ሙሴም እጁን በባሕሩ ላይ ዘረጋ። ንጋት ላይም ባሕሩ ወደ ቀድሞ ቦታው ተመለስ ግብፃውያን ከውሃው ሸሽ እግዚአብሔርም ያህዌ ግብፃውያንን በባሕሩ ውስጥ ጣላቸው። በዚህ መንገድ እስራኤላውያንን አሳድዶ ወደ ቀይ ባሕር መሃል የገባው የግብፅ ጦር ሙሉ በሙሉ ተደምሶ እስራኤላውያን በደህና ወደ ባሕር ማዶ ያረፉበት ቀን እንዳይረሳ እግዚአብሔር የበኩራትን ቀን አዘጋጅ ይህ በብሉይ ኪዳን ውስጥ ያለው ክስተት ኢየሱስ ክርስቶስ ወደ መቃብር የገባበትንና በአዲስ ኪዳን ትንሣኤውን የሚያመለክት ትንቢታዊ ታሪክ ሆኖ እንደሚያገለግል መረዳት እንችላለን። እስራኤላውያን ወደ ቀይ ባህር የገቡት ኢየሱስ ክርስቶስ ወደ መቃብሩ መግባቱን የሚያመለክት ሲሆን ከቀይ ባህር መሻገራቸው ደግሞ ትንሣኤውን ያሳያል። ከ3500 ዓመታት በፊት በሙሴ ሥራና በእስራኤላውያን ታሪክ እግዚአብሔር ወደ ምድር በመጣ ጊዜ የሚያከናውናቸውን ሥራዎች ሁሉ አስቀድሞ ተናግሮ ነበር። ይህም የወደፊት ድርጊቶቹ ምሳሌ ነው። እስራኤላውያን ቀይ ባሕርን የተሻገሩበት ጊዜ እሁድ ማለዳ ነበር። እንደዚሁም ከሰንበት ማግስት ኢየሱስ ክርስቶስ ከመቃብር መነሳቱን ለሁላችንም ማወቅ አስፈላጊ ነው። ወደ ሉቃስ ምዕራፍ 24 በመዞር የክርስቶስን ትንሣኤ እናረጋግጥ። የሉቃስ ወንጌል ምዕራፍ 24 የሉቃስ ወንጌል ምዕራፍ 24 ቁጥር 1ን እንመልከት። በሳምንቱ መጀመሪያ ቀን ሴቶቹ ያዘጋጁትን ሽቱ ይዘው እጅግ ማለዳ ሳለ ወደ መቃብሩ ሄዱ። ድንጋዩም ከመቃብሩ ደጃፍ ተንከባሎ አገኙ። ወደ ውስጥ ዘልቀው በገቡ ጊዜ ግን የጌታ ኢየሱስን ሥጋ አላገኙም። በሁኔታው ግራ ተጋብተው ሳሉ እነው እጅግ የሚያንጸባርቅ ልብስ የለበሱ ሁለት ሰዎች ድንገት አጠገባቸው ቆሙ። ሴቶቹን ከመፍራታቸው የተነሳ ወደ ምድር አቀርቅረው ሳሉ ሰዎቹ እንዲህ አሏቸው፣ ሕያው የሆነውን እርሱን ለምን ከሙታን መካከል ትፈልጋላችሁ? እርሱ ተነስቷል፣ እዚህ የለም። ደግሞም በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥ ሊሰቀልና፣ በሦስተኛውም ቀን ሊነሳ ይገባል ብሎ ነበርን። በዚህ መንገድ ኢየሱስ የመጽሐፍ ቅዱስን ትንቢቶች በሙሉ እንደፈጸመ እንመለከታለን። እስራኤላውያን እሁድ ጎህ ሲቀድ ቀይ ባሕርን በደህና እንደ ተሻገሩ ሁሉ ይህ ትዕይንት ኢየሱስ ክርስቶስም ጎህ ሲቀድ ከመቃብር እንደሚነሳ ያሳይናል። የኢየሱስ የትንሣኤ ተአምር የተፈጸመበት እሁድ በማለዳ አልነበረም። ከሦስት ቀን በኋላ መነሳት እንዳለበት ለደቀ መዛሙርቱ አስቀድሞ አስረድቶ ነበር። ከኢየሱስ ክርስቶስ ትንሣኤ በኋላ በመንፈሳዊው ዓለም ምን እንደተፈጠረ ለማየት ማቴዎስ ምዕራፍ 27 እንመልከት። ማቴዎስ ምዕራፍ 27፥50 እንመልከት። ኢየሱስ እንደ ገና ከፍ ባለ ድምፅ ጮኸ፤ መንፈሱንም አሳልፎ ሰጠ። በዚያን ጊዜ የቤተ መቅደስ መጋረጃ ከላይ እስከ ታች ለሁለት ተቀደደ፤ ምድር ተናወጠች፤ ዐለቶችም ተሰነጣጠቁ፤ መቃብሮች ተከፈቱ፤ አንቀላፍተው የነበሩትም ብዙዎች ቅዱሳን ተነሡ፤ ከመቃብርም በመውጣት ከኢየሱስ ትንሣኤ በኋላ ወደ ቅድስት ከተማ ገብተው ለብዙዎች ታዩ። በማቴዎስ ወንጌል ውስጥ ኢየሱስ አስቀድሞ የተነሳበትንና ከዚያ በኋላ ወደ ቅድስት ከተማ የገቡበትን ሁኔታ ማየት እንችላለን። ምክንያቱም በብሉይ ኪዳን የበኩራት መሥዋዕት ለእግዚአብሔር የሚቀርብ የሚወዘወዝ ርባን ነበርና፣ የመጀመሪያው የእህል ነዶ ሌላ ሰብል ከመሰብሰቡ በፊት ለእግዚአብሔር በመወዘወዝ መሥዋዕት መቅረብ ነበረበት። ይህ ከኢየሱስ ክርስቶስ ትንሣኤ በኋላ ብቻ ነበር። አንቀላፍተው የነበሩትን ቅዱሳን ሁሉ ሊነሱ ይችላሉ። ትንሣኤቸውን ለብዙ ሰዎች ለማሳየት በሰማይ ወደ ቅድስተ ሰማይ ይገባሉ። ይህ ከበኩራት ስጦታ ቀን ሥርዓት ጋር የተስተካከለ ትዕይንት ነው። ስለዚህ በብሉይ ኪዳን የቀረውን እህል ከመሰብሰቡ በፊት በበኩራት ቀን የመጀመሪያው ነዶ ለእግዚአብሔር መቅረብ እንዳለበት ሁሉ እኛ የምናረጋግጠው የበኩራት ቀን የመጀመሪያ መሥዋዕት የሆነው ኢየሱስ ክርስቶስ ከሞት ከተነሣ በኋላ ላንቀላፉት የትንሣኤ ጸጋ መሆኑን ማረጋገጥ እንችላለን። እንደ ገና እናንብበው። ቁጥር 51 በዚያን ጊዜ የቤተ መቅደስ መጋረጃ ከላይ እስከታች ለሁለት ተቀደደ ምድር ተናወጠች ዐለቶችም ተሰነጣጠቁ መቃብሮች ተከፈቱ አንቀላፍተው የነበሩትም ብዙዎች ቅዱሳን ተነሡ ከመቃብርም በመውጣት ከኢየሱስ ትንሣኤ በሌላ አነጋገር የኢየሱስ ትንሣኤ የሚወዘወዝ ነዶ ሆኖ በበኵራት ቀን መጀመሪያ ይከናወናልና እነሱ በኋላ ወደ ቅድስት ከተማ ገብተው ለብዙዎች ታዩ። መጽሐፍ ቅዱስ የሚያስተምረን ይህንን ነው። እንግዲያውስ በአንድኛ ቆሮንቶስ ምዕራፍ 15 ላይ ኢየሱስ የበኩራት ቀን ፍጻሜ እንደሆነ እናረጋግጥ። አንድኛ ወደ ቆሮንቶስ ምዕራፍ 15 ቁጥር 20 ነገር ግን ክርስቶስ ሆኖ በርግጥ ከሙታን ተነስቷል። በሌላ አነጋገር ከሙታን መነሳት ማለት ትንሣኤ ማለት ነው። ስለዚህ ከሞት ተነስቷልና ምን ሆነ? ላንቀላፉት ሁሉ በራት ክርስቶስ በኩራት ሲሆን የበኩር መሥዋዕት ሆኖ ትንቢቱን በፈጸመ ጊዜ በትንሣኤው ብዙ ሰዎች መሳተፍ የቻሉት ያን ጊዜ እንደነበር በማቴዎስ ምዕራፍ 27 ላይ የምናየው ክስተት ነው። ቁጥር ሃያ አንድን ማንበብ እንቀጥል። ሞት በአንድ ሰው በኩል እንደመጣ የሙታንን ትንሣኤ በአንድ ሰው በኩል ሆኗልና ሰዎች ሁሉ በአዳም እንደሚሞቱ እንደዚሁም ሰዎች ሁሉ በክርስቶስ ሕያዋን ይሆናል። ነገር ግን እያንዳንዱ በራሱ ተራ ይሆናል። መጀመሪያ በኵራት የሆነው ክርስቶስ፣ ከዚያም በኋላ እርሱ ሲመጣ የክርስቶስ የሆኑ ከዚያን ግዛትን ስልጣንና ኃይልን ሁሉ ከደመሰሰ በኋላ መንግስትን ለእግዚአብሔር አብ ሲያስረክብ ያን ጊዜ ፍጻሜ ይሆናል። መጽሐፍ ቅዱስ የሚያስተምረን ይህንን ነው። ክርስቶስ በኩር ሆነ በኩራት ከ የሚለው ቃል ይህም ከ የመጀመሪያ ከእናችሁ ፍሬዎችን ከ የሚሰበስቡትን የመጀመሪያ ፍሬዎች ትርጉም ያመለክታል። ስለዚህ ክርስቶስ የበኩራት ቀን መባ ሆኑ የተናገረውን ትንቢት እንደፈጸመና በተጨማሪም የፋሲካን በግ ትንቢት እንደፈጸመ ይህ የበዓላት ሁሉ እውነታ ነው። በዚህ መንገድ የክርስቶስ ትንሣኤ ለቀደመችው ቤተ ክርስቲያን ቅዱሳን ታላቅ የእምነት ደስታ ሆነ። ወደ አንደኛ ቆሮንቶስ ምዕራፍ አንድ መለስ አንደኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 3 የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት። ስለዚህም የጥንቷ ቤተ ክርስቲያን ቅዱሳን በሮማውያን ቢጨቁኑም ምንም አላፈገፈጉም። የትኛውንም አይነት ስደት የማይፈሩበት አንዱ ምክንያት ምን ነበር? ቢሞቱም ምን ይደርስባቸዋል? እንደገና እንደሚነሱ ታላቅ እምነት ነበራቸው። ስለዚህ በእግዚአብሔር ፊት ጽድቅ ያልሆነና ውርደት የሆነውን ማንኛውንም ነገር በመቃወም ሁልጊዜ ከእግዚአብሔር ጎን መቆምና እግዚአብሔርን በሚያስደስት ሁኔታ መቆም ችለዋል። በቁጥር አራት እንቀጥል። እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። እዚህ እንደምናየው እግዚአብሔር ለጥንቷ ቤተ ክርስቲያን ቅዱሳን ሁሉ ታላቅ ሕልምና የትንሣኤ ተስፋ ሰጣቸው። ወደ አንደኛ ቆሮንቶስ ሰዎች ምዕራፍ ዐሥራ አምስት እንመለስ። ስለዚህ የትንሣኤ ተስፋ በጥንቷ ቤተ ክርስቲያን ቅዱሳን ዘንድ ትልቅ ቦታ መያዝ ጀመር። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 እንመልከት። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ? የሙታን ትንሣኤ ከሌለማ ክርስቶስም አልተነሳም ማለት ነው። ክርስቶስም ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። ከዚህም በላይ እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሡ ከሆነ ክርስቶስንም አላስነሳውም ማለት ነው። ምክንያቱም ሙታን ካልተነችው ክርስቶስም አልተነሳም። ክርስቶስም ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስከ አሁን ድረስ ከነኃጢአታችሁ አላችሁ ማለት ነው። እንዲህም ከሆነ በክርስቶስ ያንቀላፉት ጠፍተዋል ማለት ነው። ክርስቶስን ተስፋ ያደረግነው ለዚህች ሕይወት ብቻ ከሆነ ከሰው ሁሉ ይልቅ የምናሳዝን ነን። ይህ በአንድኛ ቆሮንቶስ ምዕራፍ 15 ላይ ያለው ትንት ትንሣኤ ሊኖር እንደሚገባ በኃይል እየመሰከረ አይደለም? ኢየሱስ ከሙታን ከተነሣ በኋላ ወደ ኤማውስ ሲሄዱ ለሁለቱ ደቀ መዛሙርት በቀጥታ ታያቸው ሲያነጋግራቸው፣ አልፎ ተርፎም መንፈሳዊ ዐይኖቻቸውን የከፈተበትን ወደ ሉቃስ ምዕራፍ 24 በመመለስ ይህን የማይከር ማስረጃ እናረጋግጥ። የሉቃስ ወንጌል ምዕራፍ 24 ቁጥር 13 በዚሁ ቀን ከደቀ መዛሙርት ሁለቱ፣ ይህ ኢየሱስ ከሞት የተነሳበት የትንሣኤ ቀን ነው። ከኢየሩሳሌም 11 ኪሎ ሜትር ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር። እነርሱም ስለሆነው ነገር ሁሉ እርስ በርስ ይነጋገሩ ነበር። እየተነጋገሩና እየተወያዩ ሳሉም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ጀመር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድን ነው አላቸው። እነርሱም በሐዘን ከው ብለው ቆሙ። ከነርሱም አንዱ ቀለዮጳ የተባለው በእነዚህ ቀናት እዚህ በኢየሩሳሌም የሆነውን ነገር የማታውቅ አንተ ብቻ ለአገሩ እንግዳ ነህን? ሲል መለሰለ። እርሱም የሆነው ነገር ምንድን ነው አላቸው። እነርሱም እንዲህ አሉት፦ በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ ነቢይ ስለ ነበረው ስለ ናዝሬቱ ኢየሱስ ነው። እርሱን የካህናት አለቆችና ገዮቻችን ለሞት ፍርድ አሳልፈው ሰጡ፣ ሰቀሉትም። እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱን ነበር። ከሁሉም በላይ ደግሞ ይህ ከሆነ ዛሬ ሦስተኛው ቀን ነው። ደግሞም ከእኛው መካከል አንዳንድ ሴቶች አስገረሙን። እነርሱም ማልደው ወደ መቃብሩ ሄደው ነበር፤ ሥጋውንም ባጡ ጊዜ መጥተው እርሱ በሕይወት እንዳለ የነገሯቸውን መላእክት በራእይ እንዳዩ አወሩን። ከእኛም መካከል አንዳንዶች ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ሆኖ አገኙ፤ እርሱን ግን አላዩትም። እርሱም እንዲህ አላቸው እናንተ የማታስተውሉ ሰዎች ልባችሁን ነቢያት የተናገሩትን ሁሉ ከማመን የዘገየ! ክርስቶስ ይህን መከራ መቀበልና ወደ ክብሩም መግባት አይገባውምን? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳት መጻሕፍት ስለ እርሱ የተጻፈውን አስረዳቸው። ወደ መሄዱበትም መንደር በተቃረቡ ጊዜ ኢየሱስ ቀልፎ የሚሄድ መሰለ እነርሱ ግን ምሽት እየተቃረበ ቀኑም እየተገባደደ ስለሆነ ከእኛ ጋር ደርኬ ብለው አጥብቀው ለመኑ። ስለዚህ ከእነርሱ ጋር ለማደር ገባ። አብሯቸውም በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረክ እርሶም ሰጣቸው። በዚህ ጊዜ ዓይናቸው ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እነርሱም በመንገድ ሳለን እያነጋገረን፣ ቅዱሳት መጻሕፍትን ገልጦ ሲያስረዳን ልባችን ይቃጠልብን አልነበረምን? ተባባሉ። በዚያኑም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። እስራ አንዱና ከነርሱ ጋር የነበሩትም በዚያ በአንድነት ተሰብስበው አገመቸው። ኢየሱስ ከሁለቱ ደቀ መዛሙርት ጋር ወደ ኤማውስ ሲሄዱ ከነርሱ ጋር ተነጋገርና ተስፋ የቆረጡትን መንፈሳቸውን አነሳስ። እርሱ በትንሣኤ ቀን እንጀራውን ቆርሶ በሰጣቸው ጊዜ መንፈሳዊ ዐይኖቻቸው ተከፈተ። በሉቃስ መጽሐፍ ምዕራፍ 24 እግዚአብሔር በግሉ ይህንን ሥራ ገልጦላቸዋልና ከሙታን መነሳት አስፈላጊ መሆኑን አረጋግጧል። ክርስቶስ የተነሳው በዚህ መንገድ በመሆኑ በክርስቶስ የሞቱት በእግዚአብሔር የክብር የመጨረሻ ቀን እንደሚነችው ሁላችንም ማመን አይገባን? አንደኛ ተሰሎንቄ መጽሐፍ ትንሣኤ ለእኛ እንዳለ ብቻ ሳይሆን በሕይወት ያሉና ክርስቶስን ለመቀበልና ለመገናኘት የሚለወጡም እንዳሉ ያስታውሰናል። ዛሬ የክርስቶስ ትንሣኤ ትርጉም በእውነት አስደናቂና ጥልቅ ትርጉም አለው። ይህ የሞት ግዛትን የሚገዛውን የሰይጣንን ኃይላት አፍርሷል የሚለውን ትርጉም አያካትትም። በተጨማሪም በትንሣኤ ትርጉም ውስጥ እግዚአብሔር ወደ ሞት የሚወስደውን መንገድ ሳይሆን የዘላለም ሕይወትን መንገድ እንደ ሰጠን ማረጋገጫ እናገኛለን። ሁሉም ሞትን ይፈራል። ምክንያቱም በሞት የዘላለም ፍርድ ስለሚጠብቃቸው ነው። ባይታይም፣ ይህ በደመ ነፍስ የምናውቀው ገጽታ ነው። እግዚአብሔር ክርስቲያኖች ከሞቱ በኋላም እንደሚነሱ እምነትን በውስጣችን ስላኖረ በክርስቶስ ቀን በዘላለም መንግሥተ ሰማይ ከአባትና ከእናታችን ጋር በመሆን የዘላለም ሕይወትና በረከትን እንድናገኝ ሁላችንም የሕይወትን ትንሣኤ ልንሳተፍ እንደሚገባ አምናሉ። ሰዎች የትንሣኤ እንቁላሎችን ይበላሉ። የትንሣኤ ጥንችሎች በስጦታ ይሰጣጣሉ እና ሌሎች ብዙ ያልተለመዱ ልምምዶችን ያካሄዳሉ። ነገር ግን የትንሣኤ ቀን እነዚህን ነገሮች መመገብ ሳይሆን የትንሣኤ እንጀራ የምንበላበት ቀን ነው። ስለዚህ ክርስቶስ ከሁለት ሺህ ዓመታት በፊት በትንሣኤ ቀን እንጀራ በመቁረስ በማሳየት የደቀ መዛሙርቱ ዐይኖችም እንዲከፍት አድርጓል ዛሬ በጽዮን የትንሣኤ እንጀራ ሁልጊዜ በትንሣኤ ቀን ይቆረሳል በትንሣኤው እንጀራ አማካኝነት እኔና እናንተ ብቻ ሳንሆን በዙሪያችን ያሉ ሰዎችም መንፈሳዊ ዐይኖቻቸው በሰፊው እንዲከፈቱልን ተስፋ አደርጋለሁ ስለዚህም አባትንና እናትን በትክክል እንድንገነዘብ ጽዮንን በትክክል እንድንረዳ እና ይህንን እውነት ሙሉ በሙሉ እንድንገነዘብ በዚህም ሁሉም በዘላለማዊው መንግሥተ ሰማያት እንዲካፈሉ መንገዱን እንድንከፍት ነው። ዛሬ በመጽሐፍ ቅዱስ እንደተገለጸው የትንሣኤ ቀን ትርጉም አብረን ተመልክተናል። ሞትን አፍራ በዚህ የትንሣኤ ቀን ሁልጊዜ ከክርስቶስ ጋር እንደ ገና ወደ ሕይወት እንደምንመጣ ጠንካራ እምነት እንዲኖረን ተስፋ አደርጋሉ። በእነዚህ ቃላት ጸጋ እንደተቀበላችሁ ተስፋ በማድረግ የዛሬውን ስብከት ልቋጭ። አመሰግናለሁ።